አሰላሙ አለይኩም ወራህመቱላሂ ወበረካቱሁ የኡስሚ ቤዝሬት የዩቲዩብ ቻናል ቤተሰቦች አድማጭ ተመልካቾቻችን በመላው ዓለም የምትገኙ ሁሉ ከያላችሁበት ቦታ ሰላም መልካሙን ተመኘው። የእለተ ረቡዕ የጥቁር ገበያ የምንዛሬ የዋጋ ዝርዝርና የዋጋ ተመንን በተመለከተ የአስራ ሁለት ሀገራትን ሙሉ መረጃና ሙሉ ዝርዝር አደርሳችኋለሁ በዛሬ ሁለት ማለትም ከሰሞኑ ካደረስናችሁ የጥቁር ገበያ የሃዋላ የምንዛሬ ዋጋ ጋር ሲነጻጸር በዛሬ ሁለት ከፍተኛ ጭማሪ ማሳየቱን ነው መረጃዎቹም ያመለክቱት። ሙሉ የአስራ ሁለት ሀገራትን ዝርዝሩ እናስደምጣችኋለን። የአረብ ሀገራት እንዲሁም ደግሞ የአውሮፓ ሀገራት ስድስት የአውሮፓ ሀገራትንና ስድስት የአረብ ሀገራትን ሙሉ መረጃ እንደሚከተለው አደርሳችኋለሁ ቪዲዮችን ላይክ እያረጋችሁ እንዲሁም አዲስ ከሆናችሁ ሰብስክራይብ በማድረግ የዶል ምልክቱ በመጫን በቀጥታም ተቀላቀሉን። ወደ ገደለው ወቅታዊና ዕለታዊ የጥቁር ገበያ መረጃ እንደሚያመለክተው ከሆነ 100 የአሜሪካን ዶላር 16668 ብር እንደሚሸጥና አንድ የአሜሪካን ዶላር 166 ብር ከ68 ሳንቲም እየተሸጠ እንደሚገኝ በሀገራችን ኢትዮጵያ ያለውን የጥቁር ገበያ ውለና የጥቁር ገበያ መረጃ የሚዘግበው ድረገጽ ኢትዮጵያን ብላክ ማርኬት ዶት ኮም በድረገጹ አስነብቧል። መረጃውን ሳንጨምርና ሳንቀንስ እያደረስን እንገኛለን። ዩሮ እናስከትላለን። 100 ዩሮ ወቅታዊ ጥቁር ገበያ መረጃ እንደሚያመለክተው ከሆነ 19349 ብር እንደሚሸጥና 1 ዩሮ 193 ብር 49 ሳንቲም የተሸጠ እንደሚገኝ ኢትዮጵያን ብላክ ማርኬት ዶትኮም በድረገጹ አስነብቧል። የስዊዝ ፍራንክን እናስከትላለን። በሀገራችን ኢትዮጵያ ያለውን የጥቁር ገበያ ውልና የጥቁር ገበያ መረጃ የሚዘግበው ድረገጽ ኢትዮጵያን ብላክ ማርኬት ዶት ኮም በድረገጹ እንዳስነብበው ከሆነ 100 የስዊዝ ፍራንክ 2783 ብር እንደሚሸጥ እና አንድ የስዊዝ ፍራንክ 27 ብር ከ83 ሳንቲም እየተሸጠ እንደሚገኝ ከጥቁር ገበያ ድረገጽ ላይ ያገኘነው መረጃ ያመለክታል። ካናዳን እናስከትላለን። 119 ብር ከ35 ሳንቲም እየተሸጠ እንደሚገኝ ከጥቁር ገበያ ድረገጽ ላይ ያገኘነው መረጃ ያመለክታል። የአውስትራሊያን ዶላር እናያለን። አንድ መቶ የአውስትራሊያን ዶላር 10 ሺ 927 ብር እንደሚሸጥና አንድ የአውስትራሊያን ዶላር 109 ብር ከ27 ሳንቲም የተሸጠ እንደሚገኝ ነው የወጣው መረጃ የሚያመለክተው። ፓውንድ ስተርሊንግ እናስከትላለን። 100 የፓውንድ ስተርሊንግ 22335 ብር እንደሚሸጥና 1 ፓውንድ ስተርሊንግ 223 ብር ከ35 ሳንቲም የተሸጠ እንደሚገኝ ኢትዮጵያን ብላክ ማርኬት ዶት ኮም በድረገጹ አስነብቧል። ወደ አረብ ሀገራት እንሸጋገራለን። በዓለማችን በምንዛሬ መጣኑ አንደኛ ደረጃ ላይ ተቀመጠችውና አንድ መቶ ቁጥሏን እጅግ በከፍተኛ ሁኔታ ከሚያዘረዝሩ ሀገራት ቀዳሚውን ቦታ ይዛ ተቀምጣለች ኩዌት። በዚህም አንድ መቶ የኩዌት ዲናር 54419 ብር እንደሚሸጥና አንድ የኩዌት ዲናር 544 ብር ከ19 ሳንቲም የተሸጠ እንደሚገኝ መረጃ መለክታል። ዩናይትድ 100 የኢማራቶች ድርሃም ወቅታዊና እለታዊ ጥቁር ገበያ መረጃ እንደሚያመለክተው ከሆነ 4535 ብር እየተሸጠ እንደሚገኝና አንድ ዩናይትድ አረብ ኤምሬትስ ድርሃም 45 ብር ከ35 ሳንቲም እየተሸጠ እንደሚገኝ ከጥቁር ገበያ ድረገጽ ላይ ያገኘነው መረጃ ያመለክታል። የሳዑዲ ሪያል እናስከትላለን። 100 የሳዑዲ ሪያል ወቅታዊውና እለታዊ ጥቁር ገበያ መረጃ እንደሚያመለክተው ከሆነ 446 ብር እየተሸጠ እንደሚገኝና አንድ የሳዑዲ ሪያል 44 ብር ከ46 ሳንቲም እየተሸጠ እንደሚገኝ ከጥቁር ገበያ ድረ ገጽ ላይ ያገኘነው መረጃ ያመለክታል በመቀጠል በዓለማችን በምንዛሬ መጠኗ ሁለተኛ ደረጃ ላይ የተቀመጠችውና 100 ቅጠሏን እጅግ በከፍተኛ ሁኔታ ከሚያዘረዝሩ ሀገራት ሁለተኛ ቦታ ይዛ ተቀምጣለች ባህሬን በዚህም 100 የባህሬን ዲናር 44200 16 ብር እየተሸጠ እንደሚገኝና አንድ የባህሬን ዲናር 442 ብር ከ16 ሳንቲም እየተሸጠ እንደሚገኝ የወጣው መረጃ ያመለክታል። ጆርዳን ዲናር እናስተውላለን። 100 የጆርዳን ዲናር ወቅታዊና ዕለታዊ ጥቁር ገበያ መረጃ እንደሚያመለክተው ከሆነ 23487 ብር የተሸጠ እንደሚገኝና አንድ የጆርዳ ዲናር 234 ብር ከ87 ሳንቲም የተሸጠ እንደሚገኝ የወጣው መረጃ ያሳያል። በመቀጠል በዓለማችን በምዛሬ መጠኗ ሶስተኛ ደረጃ ላይ ተቀመጠችውና 100 ቅጠሏን እጅግ በከፍተኛ ሁኔታ ከሚያዘረዝሩ ሀገራት ሶስተኛ ቦታ ይዛ ተቀምጣለች። ኦማን በዚህም 100 የኦማን ሪያል 43383 ብር እንደሚሸጥ እና አንድ የኦማን ሪያል 433 ብር ከ83 ሳንቲም እየተሸጠ እንደሚገኝ በሀገራችን ኢትዮጵያ ያለውን የጥቁር ገበያና የጥቁር ገበያ መረጃ የሚዘግቡ ድረገጽ ኢትዮጵያን ብላክ ማርኬት ዶት ኮም በድረገጹ አሰንብቧል። የአስራ ሁለት ሀገራት የጥቁር ገበያ የምንዛሬ ዋጋ በዛሬው ዕለት ከፍተኛ የሆነ ጭማሪ አሳይቷል። ለሀገራችን ሰላም መልካሙን ተመኘን። ወሰላሙ አሌይኩም ወራህመቱላህ ወበረካቱ